ቡራዬ ተጣሉ ተለያዩ፣ ጥላው ሄደች፣ ብሩኬ እራሱን ስቶ ታሞ ተኝተዋል፣ ያላችሁ ሸካኮች እንዴት ናችሁ? እናንተ ሸካኮች እናንተ ምቀኞች ማለት ነው። የሰው ደስታ ማያስደስታችሁ መቼም ቡራዬ እና ሀይሚጌ ዱባይ ሄደው ስለተዝናኑ ደስ የሚል ጊዜ ስላሳለፉ በጣም የቀናችሁ እና የተቃጠላችሁ ሰዎች እንዳላችሁ የተረዳሁት ምን እንደሆነ ታውቃላችሁ? መቼ እንደሆነ ታውቃላችሁ? ሀይምጌ በቃ ለሄድ ነው ቡራ አስቀይሞኛል፣ ወደ ቤተሰቦች ጋር መሄድ አለብኝ ያለችው ቪዲዮ ላይ እሱን ይዛችሁ እንግዲህ ትናንትና ብሩኬ ራሱን ያሰረበት ሻሽ አድርጋችሁ ይዛችሁ መታችሁ፣ ቡራታ ሞተኝቷል፣ ሐይሚ ቤቱን ጥላ ሄዳለች ምናምን ያላችሁ ሰዎች ዛሬ ምን ልትሆኑ ነው? ይሄው አምረው ደምቀው በማሂ ቻናል ላይ እንግዲህ ሊመጡ ነው፣ ሊመጡ ነው። ቆንጆ የፈጥር ፕሮግራም አላቸው እንግዲህ። ምን ልትሆኑ ነው? እረረድብን በሉ። እንዴ ፍቅረኛሞች እኮ ይጣላሉ ይታረቃሉ፣ የሆነ ነገር ይፈጠራል። ግን እናንተ የምታራግቡ ሰዎች ምቀኞች፣ ሾጋቆች ናቸው ብዬ ነው ማስበው እኔ እውነት ነው የምላችሁ። ሾጋቆች ዛሬ ታፍራላችሁ ማለት ነው። የሰው ደስታ ማየስ ደስታችሁ ለሰው ልጅ ሐዘን በቂ የሆነ እንዲከፋ የምታደርጉ ሰዎች ማለት ነው። ዛሬ ልታፍሩ ይገባል። ሐይሚዬና ቡራዬ ደግሞ መቼም አይለያዩም በእናንተ ወሬ ማለት ነው። እንደውም ፍቅራቸው እየጨመረ እየጨመረ እየጨመረ ነው የሚሄደው። እኔ እኮ ነቅቻለሁ። እኔ ሐይሚዬ እንደዛ ዘንጣ አምሮባት ሳይ ቡራዬም እንደዛ አምሮበት ሳይ እንዴ፣ እንደዚህማ በፍጹም በፍጹም ሊጣሉ አይችሉም። ሐይሚ ቡራዬም ደግሞ ትቷት አይሄድም ብዬ ነበረ። እሱም ለነገሩ ይዟት እኮ ሄዷል። ሻንጣዋን ይዞ ሄዷል። እሷንም ቅደሚ ብሎ ይዞ ሄዷል። እናራግቤ ግን ስታራግቡት ነበረ። ለምን ቀዘቀዘብን? ሚዲያው ሞቅ ማለት አለበት፣ ማጣላት አለብን ብላችሁ ማለት ነው። ዛሬ ደግሞ እነሱ ተሰብስበው ለዛውም ደግሞ ማለት ነው በጣም የምንወደው የምናደንቀው፣ ሙቤ ሙቤ አለ፣ ፍፄ አለ፣ ሀሰን አለ ሌላው ማን ያለው? በእናታችሁ የሆነ ልጅ አለ ስሙን አላውቀውም፣ ይቅርታ አድርጉልኝና እንደውም ተሰባስበው ነው የመጡት። ማን ነው ቡራዬ? ሙቤ በጣም ጠፍቶ ነበር፣ እውነት ለመናገር ከነ ሀይሚዬ ጋር ማለት ነው እና ዛሬ ግን ሳየው እኔ በጣም ደስ ብሎኛል። አይስዌር በጣም ነው ደስ ያለኝ ጋይስ እና ተናደዱ እስኪ ትንሽ ተናደዱ። አሁን ደግሞ ለምን መጡ ብላችሁ ጨጓራችሁ እርር ድብን የሚል ሰዎች ልትኖሩ ትችላላችሁ። ቻሉት እንግዲህ፣ ምንም ማድረግ አይቻልም። ሐይሚዬ ብሩኬ እንግዲህ አይለያዩ። ይብላኝ ለእናንተ ማለት ነው፣ ይብላኝ ለእናንተ ጨጓራችሁ ለሚቃጠለው የእውነት በጣም እናዝናለን። እነሱ ግን ምርጥ ፕሮግራም ይዘውልን መጥተዋል። ሐይሚዬ ደግሞ እንዴት እንዳማረባት የኔ ጨረቃ ማለት ነው የኔ እንቁ የሚዲያው ድምቀት ድምቀት እኮ ናት። ሐይሚ ማለት ስማርት ትርር በሉ አይቁም። ነገር ግን እኔ በጣም ነው የሚገርመኝ እኛ በቅርብ ማለት ነው እናንተ ውሸታሞችን በቅርብ እንግዲህ እየለጠፍን ቻናላችሁን እንመጣለን ማለት ነው። የውሸት መረጃ የምታስተላልፉ ሐይሚ ጥላው ሄዳለች የምትሉ ብሩኬት አሞተኝቷል ተኝቷል እያላችሁ የተሳሳተ ቦይስ የምታወጡ ራስ በራሳችሁ ቦይስ እየተደራረጋችሁ ማለት ነው። እናንተ በጥራቆች በጥራቆች ናችሁ። እናንተ ሰው ዝም ብሎ ብጥርቅ ይላል። ረብስማ የእናንተ ሲሆ ዋሰሩ እናንተ ወይ አታፍሩም እንዴ? እፈሩ እንጂ አሁን ማታፍር አላችሁ እንዴ? ማፈር አለባችሁ። ሾካኮች ሾካኮች እ አሰደሙኝ እኮ እነዚህ ባለጌዎች። እውነት አንድ አለች፣ አንድማ ሾካካ አለች እዚህ ሚዲያ ላይ በቃ በውሸት የተሞላች ነው። እሷን ደግሞ እነሱ እውነትሽ ነው፣ አንቺ እውነተኛ ሰው ነሽ እኮ አንቺ እንደዚህ ነሽ ብሏታል። እሷ ከድሮ ጀምራ እናንተን ትሸጣትችኋለች። በነገራችን ሰው ምሸጥ ናት ሰው ትሸጣለች። ሽጭ ልኝ እኔን አሁን ማለት ነው። ማዚን መግደል እንፈልጋለን ይሄን ያክል ብር እንስጥሽ ንገርን ያለችበት ቦታ ብትባል እንደው እርግጠኛ ነኝ ማለት በአስር ሺ ብር ራሱ እኔ ታስገድለኛለች። እሷለች፣ በአስር ሺ ብር እኔ እሷን አምላችሁ ራሱ የምትንሸኮኩ ሸኳኮች ራሱ ትገርሙኛላችሁ። ቁም ነገር ማለት ነው እንደው ዘንድሮ አይ ዘንድሮ አይ ዘንድሮ አይ ዘንድሮ አይ ዘንድሮ ብቻ። እንደኛ ዝም ብለን እናዳምጥ። ሌላ ምን እንላለን? ማዳመጥ ነው፣ እናዳምጥ ዝም ብለን። አየ እንደው ለማንኛውም ማለት ነው ሐይሚና ብሩኬ ቡርኬ መቼም ቢሆን አይለያዩ። ገና ሰርግ እንበላለን፣ እኛ ሰርግ እንበላለን። ገና ምን አስባችሁ እንዴ? የምን ተለያዩ የምን እንትን አሉ ነው። ሰርግ እንበላለን ገና። ትቀልዳላችሁ እንዴ? ስለዚህ መጥፎ ነገር ምናምን አትመኙ፣ ለሰው ልጅ ጥሩ ነገር እንመኝ። እውነት ነው የምላችሁ፣ የፈለገ ነገር ቢሆን መጥፎ ነገር አትመኙ። መጥፎ ስትመኙ ለእናንተ መጥፎ ነገር ነው የሚሰጣችሁ። ጥሩ ነገር ለመመኘት ደግሞ ጥሩ ሆናችሁ ተገኙ ማለት ነው። ጥሩ ስትመኙ እናንተም ጥሩ ነገር ያጋጥማችኋል ማለት ነው። ኦኬ። እና እንደዚያ እንወዳችኋለሁ፣ የኔ ምርጦች፣ ደህና ሆኑልኝ።